ኢራን አሜሪካ ለፈጸመችው ጥቃት የከፋ ምላሽ ጠብቃታል፣ ስትል አስጠንቅቃለች። የኢራን አብዮታዊ ዘብ ኃይል ቃል አቀባይ ኢብራሂም ዞልፋ ጋሪ አሜሪካ በቀጥታ በጦርነት ውስጥ እጇን አስገብታለች ለዚህም የእጇን ታገኛለች ሲሉ ዛተዋል። አሜሪካ የኢራን ሉዓላ ያፈረመ መዳፈሯ በጥንቃቄ በተመረጡ ወታደራዊ ላሞቿ ላይ ግዙፍ የምትጸጸትበትንና ያልጠበቀችውን የአጸፋ እርምጃ እንወስድባታለን በማለት ማስጠንቀቃቸውን ቢቢሲ ዘግቧል። ቃል አቀባዩ አክለውም በኢራን ፎርዶ ናታንዝና ኢስፋን በሚገኙ ሶስት የኢራን ቁልፍ የኒውክሌር ማብለጸጊያ ማዕከላት ላይ እጅግ የተሳኩ ጥቃቶችን መሰንዘራቸውን አስታወቁትን ፕሬዚደንት ዶናልድ ትራምፕን ጦርነቱን ጀምረው ይሆናል የምንጨርስ ሰው ግን እኛንን ሲሉ ዛቻቸውን በቀጥታ ለትራምፕ ልኳል። የአሜሪካ ቦምብ ጣይ ጀቶች ቅዳሜ ከምሽቷ ምሳ ገደማ በኢራን የኒኩሌር ተቋማት ላይ ጥቃት ማድረሳቸው የሚታወስ ሲሆን የኢራን አብዮታዊ ዘባይልም አሜሪካ ለፈጸመችው ለዚህ ጥቃት እንድትጸጸት እናደርጋለን በማለት በጽኑ ዝቷል። የዩናይትድ ስቴትስ ጥቃት ኢራን ራሷን የመከላከል ሕጋዊ መብቷን እንድትጠቀምና ምላሽ እንድትሰጥ እንዲሁም አሜሪካ በድርጊቷ እንድትጸጸት ለማድረግ ሁሉንም አማራጮች እንድትጠቀም ያስችላታል ሲል የኢራን ብሔራዊ ማሰራጫ የአብዮታዊ ዘብ ኃይሉን መግለጫ ጠቅሶ ዘግቧል። በመካከለኛ ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ቁጥር፣ ቦታና ስፋት የአሜሪካንን ጥንካሬ ብቻ ሳይሆን ተጋላጭነቷን ከሚጨምሩ ደካማ ጎኗ ናቸው ሲል የጠቀሰው መግለጫው የኢራን አብዮታዊ ዘብ ከዚህ ባለፈ የእስራኤል መሰረተ ልማቶችና ስትራቴጂካዊ ጠቀሜታ ያላቸውን ተቋማት ማጥቃቱን እንደሚቀጥልም ገልጿል። የኢራን ኩለንተና መሪ አያቶላህ አሊ ካሚኒም አሜሪካ በኢራን የኒውክሌር መሰረተ ልማቶች ላይ ከባድ ጥቃት ከፈጸመችባቸው በኋላ ለመጀመሪያ ጊዜ በኤክስ ገጻቸው ላይ በሰፈረው ጽሑፍ እስራኤል ከእስካሁኑ የከፋ ከባድ ጥቃት ይጠብቃል ቀጣታል ሲሉ አስጠንቀዋል። የእስራኤል ጦር ትልቅ ስህተት ሰርቷል ከባድ ወንጀልን ፈጽሟል። ለዚህም አሁን እየቀጣ ነው። ወደፊትም በእስራኤል ላይ የምንሰነዝረው የቅጣት በትር ተጠናክሮ ይቀጥላል ሲሉም ስተዋል። አያቶላህ አሊ ካሜኒ በጽሁፋቸው በአሜሪካ ላይ የአጸፋ እርምጃ መውሰድን አስመልክቶ ምንም ነገር ባይገልጹም የኢራን የውጭ ጉዳይ ሚኒስትር አባስ አራቂ ግን ኢራን ሉዓላዊነቷን ለመጠበቅና ለአሜሪካ ጥቃት ምላሽ ለመስጠት ሁሉንም አማራጮችን እያጤነች መሆኑን መግለጻቸው ይታወሳል። እንደ አሶሼትድ ፕሬስ ዘገባ ከሆነ ደግሞ ኢራን በአሜሪካ ለደረሰባት ድብደባ ከባድ የበቀል አርጩ ሚዋን በእስራኤል ሀይፋ ኢትዮጵያና ቴልአቪቭ ከተሞች ላይ አሳርፋለች። ኢራን ሶስተኛው የነት ቃል ኪዳን ዘመቻ ስትለ ሰየመችውን እርምጃ በደርዘኖች የሚቆጠሩ የሚሳኤል ዶፍ በእስራኤል ላይ በማዝነብ የከፋ ጉዳት ስለማድረሷ የሚወጡ የቪዲዮ መረጃዎች እያሳዩ ነው። ቴህራን በእነዚህ ጥቃቶቿ በርካታ ህንፃዎችን በማፈራረስ ወደ አመድነት ቀይራቸዋለች። ነገር ግን በአሜሪካ ላይ የምትወስደው የአጸፋ እርምጃ ምን ይሆናል በሚል በሰፊው እየተጠበቀ ይገኛል። አሜሪካ በበርካታ የቀጠናው ሀገራት ውስጥ በአስር ሺዎች የሚቆጠሩ ወታደሮች ያላት ሲሆን ኢራን አሜሪካንን ከፍ ያለ ዋጋ ለማስከፈል በማሰብ ሀገራት የሚገኙ ቁልፍ የነዳጅና የጋዝ ተቋማትን ለማጥቃት ልትመረጥ ትችላለች የሚለው በተንታኞች የኢራን ቀጣይ እርምጃ ይሆናሉ ተብለው ከሚገመቱ ነገሮች መካከል ተጠቃሽ ሆኗል። የፋርስ ባህረ ሰላጤ የጠባብ መግቢያና ና በዓለም አቀፍ ደረጃ ከሚሸጠው ነዳጅ ሀያ በመቶ ያሉ የሚያልፍበትን የሆርሙዝ ሰርጥን መዝጋት የሚለው ሌላው አማራጭ ይገኝበታል። የሆርሙዝ ሰርጥ እንዲዘጋ የኢራን ፓርላማ እየወሰነ ሲሆን፣ ለተግባራዊነቱ ግን የደህንነት ምክር ቤቱ የመጨረሻ ውሳኔ እየተጠበቀ እንደሚገኝም የኢራን መገናኛ ብዙሃን ተቋማት እየዘገቡ ነው። ኢራን አሜሪካ ወደ ጦርነቱ ከገባ በቀይ ባህር ጥቃቶቻቸውን ለማስቀጠል አስፈራርቶ የነበሩትን ሁቲዎችንና በኢራቅ የሚገኙ አጋር ሚሊሻዎችን ሳትፎ ልጠይቅ እንደምትችልም እየተሰማ ነው። ይህ በእንዲህ እንዳለ በኢራን ጠሪነት በአስቸኳይ የተሰበሰበው የተባበሩት መንግስታት ድርጅትም በኒውዮርክ ስብሰባውን ሲያደርግ እንደተለመደው ለሁለት የተከፈሉ ተጻራሪ አቋሞቹን አስተናግዷል። በሁሉ ስብሰባ ላይም ሩሲያ፣ ቻይናና ፓኪስታን በመካከለኛው ምስራቅ ያለው ውጥረት ያለምንም ቅድመ ሁኔታ በአስቸኳይ በተኩስ አቁም እንዲቋጭ ለጸጥታው ምክር ቤት ጠይቀዋል። ባለ 15 አባላቱ ምክር ቤት የውሳኔ ሀሳብ በጉዳዩ ላይ እንዲሰጥም አገራቱ ያሳሰቡ ሲሆን አሜሪካ ጣልቃ መግባቷ ውጥረቱን ያባብሰዋል በሚል ወቅሰዋል። የኢራን አጸፋ እርምጃ ምን ይሆናል ተብሎ እየጠበቀ ባለበት በአሁኑ ወቅትም የተለያዩ የዓለም አያሌ ሀገራት የአሜሪካንን ድርጊት እያወገዙ የቀጠሉ ሲሆን ሩሲያ አሜሪካ በኢራን ላይ የፈጸመችውን ጥቃት ኃላፊነት የጎደለውና ዓለም አቀፍ ሕግንና በተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሰ እርምጃ ነው ስትል መንቀፏን በውጭ ጉዳይ ሚኒስቴሯ በኩል የወጣው መግለጫ አሳይቷል። በተመድ ቻይና አምባሳደር ፉኩንግም ቤጂንግ በብርቱ ጥቃቱን ተቃወማለች ያሉ ሲሆን ሰሜን ኮሪያን በተመሳሳይ የአሜሪካ ጥቃት የኢራን ሉዓላዊነት የሚጥስና ቀጠናዊ አለመረጋጋትን የሚያባብስ ነው ስትል በጽኑ አውግዛለች ሲል ዘገበው ሮይተርስ ነው። ከኢራን የውጭ ጉዳይ ሚኒስትር አባስ አራቂ ጋር ሞስኮ ላይ የተወያዩት የሩሲያ ፕሬዚዳንት ቭላድሚር ፑቲን በበኩላቸው በኢራን ላይ የሚሰነዘረው ጥቃት መሰረትም ሆነ ምክንያት የለውም ያሉ ሲሆን፣ ሩሲያ ለኢራን ሕዝብ ድጋፍ ለማድረግ ጥረት ታደርጋለች በማለት ተናግረዋል። ቴህራን አሜሪካና እስራኤል በኢራን ላይ የሚወስዱት እርምጃ ሕጋዊ እንዳልሆነና የመከላከል መብት እንዳላት ታስገነዘባለች ሲሉ የውጭ ጉዳይ ሚኒስትሩ አባስ አራቅቺ ተናግረዋል። እስራኤልና አሜሪካ በኢራን ላይ በደረሱ ጥቃት በመካከለኛው ምስራቅ ያለው ውጥረት እየጨመረ መምጣቱን አራቺ ጨምረ የገለጹ ሲሆን ይሁንና የኢራን ኒኩሌር መርሃ ግብሯን እንደማታቆምና በመርሃ ግብሯ ዙሪያ ዲፕሎማሲያዊ ውይይት ለማድረግ እንደማትሻ አስታውቃለች። ሀገሪቱ ወደ ሰላማዊ ውይይት የምትመለሰው በእስራኤል የሚፈጸምባት ጥቃት ከተገታ በኋላ ብቻ እንደሚሆን ስትገልጽ መቆየቷም ይታወቃል። አሜሪካ በኢራን ኒኩሌር ማዕከላት ላይ ቢ ሁለት አውሮፕላኖቿን በመጠቀም ጥቃት ማድረሷ የሚታወቅ ሲሆን መሬት ሰርስር የሚገቡ ጂቢዩ 57 ማሲቭ ኦርዲናንስ ፐኔትሬተርስ በመባል የሚታወቁ ቦምቦችን ለመጀመሪያ ጊዜ በመጠቀም ድብዳባ መፈጸማም ይታወሳል። ጥቃቱን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትራምፕ ያደረጉትን ውሳኔ አድርቀው አሜሪካ ሌላ ሀገር ማድረግ የማይችለውን አድርጋለች ሲሉ አሞካሽተዋል። የኢራን አቶሚክ ኤነርጂ ድርጅት በበኩሉ በሶስቱ የኒኩለር ጣቢያዎች ላይ ደረሰው የቦምብ ጥቃት ዓለም አቀፍ ሕግን ያላከበረ አረመናዊ ጥሳት ነው በማለት ወቅሷል። የአሜሪካ ቦምብ ጣይ ጄቶች በዋናነት ጥቃት ያደረሱት በኢራን ፎርዶና ናታንዚ ኒውክሌር ተቋማት ላይ ነው። አሜሪካ ጥቃቶቹ መንግስት ለመገልበጥ ያለሙ እንዳልሆኑ በቀጥታ ለኢራን ብትገልጽም ትራምፕ ግን ኢራን ወደ ውይይት የማትመጣ ከሆነ መንግስት ቅያራ ሊኖር ይችላል ሲሉ ፍንጭ ሰጥተዋል። በአሜሪካ ጥቃት ተፈጸመበት ፎርዶ ከዋና ከተማ ቴህራን በስተደቡብ በሚገኝ ተራራማ አካባቢ የሚገኝ ሲሆን ከመሬት በታች በጠልቅ ዋሻዎች ውስጥ የተሸሸገ እንደሆነ ይታምናል ፎርዶ ከምድር በታች ያለው ጥልቀት እስራኤል ባለት ጦር መሳሪያዎች ለመድረስ አስቸጋሪ በመሆኑ ጠንካራና ትልቅ ምሽግ ደርማሽ ቦምብ እንዳላት የሚታመነው ዩናይትድ ስቴትስ ፎርዶን ለማውደም እንድትሳተፍ አስገድዷታል። አሜሪካ ያላት ቦምብ ጂቢዩ 57 ክብደቱ 130 ኪሎ ግራም ሲሆን ከመፈንዳቱ በፊት ወደ 18 ሜትር ኮንክሪት ወይም 61 ሜትር መሬት ወደ ውስጥ ዘልቆ መግባት እንደሚችል ይነገርለታል። የፎርዶ ዋሻዎች ከመሬት በታች ከ80 እስከ 90 ሜትር ርቀት ላይ እንደሚገኙም ይታመናል። ስለዚህም ይህ ቦምብ ውጤታማ በሆነ መልኩ ያውድማል ብሎ አፍ ሞልቶ መናገር ባያስችልም፣ ነገር ግን ተቋሙን ለማውደም ሊቀርብ የሚችለው ብቸኛ ቦምብ ነው። የአሜሪካ ባለሥልጣናት በጥቃቱ ቦምቡ ጥቃት ላይ መዋሉን ለሲቢስ ሲያረጋገጡ ሲሆን ለእያንዳንዱ ኢላማ ሁለት ሁለት ቦምቦች ተጠቅመዋል ማለታቸውን ቢቢሲ በዘገባ አስፍሯል። ትራምፕ ኢራን የሰላም ጥሪውን ካልተቀበለች በድጋሚ ጥቃት ለመፈጸም ዝግጁ ነን ሲሉም ተደምጠዋል። የኢራን አብዮታዊ ዘብ ኃይል በበኩሉ የማክሳሪ ሳተላይት ምስልን አያይዞ በሰጠው መረጃ ኢራን በፎርዶ የሚገኙትን ዋናውና የኒውክለር ፋሲሊቲ ንብረቶችን አሜሪካ ጥቃት ከመፈጸሟ 48 ሰዓታት በፊት ቀደም ብለን ጥርጋ አርገን ይዘትኖተን ይበልጥ ድነት ወደ ጠበቀ ቦታ አስቀምጠነዋል። አሜሪካ የጠቃችው ባዶ ቦታ ነው። ኢራን ኩድ ንብረቶቿ ጥቃት እስኪፈጸምባቸው ቁጭ ብላ የምትመለከት ሀገር አይደለችም ሲሉ ለትራምፕ መረጃ ምላሽ ሰጥተዋል። ከ48 ሰዓታት በፊት የተወሰደ የማክሳር ሳተላይት ምስል ከፎርዶ ጌኒኩለር ጣቢያ በርካታ የጭነት መኪኖች ጓሻውን ለቀው ሲወጡ ያሳያል። ኢራን ለአሜሪካ ጥቃት ከባድ አጸፋ ለመስጠት በዛተችው መሰረት በዓለም አቀፍ የፖለቲካ ተንታኞች ኢራን ቀጣይ እርምጃ ይሆናሉ ተብለው ከተገመቱ ነገሮች መካከልም በቀጠና የሚገኙ የአሜሪካን ወታደራዊ ካምፖችና አጋሮችን ማጥቃት አንዱ ነው። አሜሪካ በመካከለኛው ምስራቅ ቀጠና በአስር ሺዎች የሚቆጠሩ ወታደሮች ያላት ሲሆን እነዚህም በኩዌት፣ ባህሬን፣ ኳታርነት የተባበሩት አረብ ኤምሬትስ በሚገኙ ቋሚ ካምፖች ውስጥ ይገኛሉ። እነዚህ የአረብ ባሕረ ስላጤ ሀገራት ከኢራን የፋርስ ባህረ ስላጤ ማዶግ የሚገኙ ሲሆን ከእስራኤልም እጅግ በጣም ቅርብ ናቸው። እነዚህ ካምፖች እንደ እስራኤል ያሉ ተራቀቁ የኪር መከላከያዎች ቢኖሯቸውም በእስራኤል ሞገዶች ወይም በታጠቁ ድሮኖች መንጋ ከመመታታቸው በፊት የማስጠንቀቂያ ጊዜያቸው በጣም አጭር ይሆናል። እናም ብዙ ኪሎ ሜትሮች ወይም ማይሎች ርቀት ላይ የምትገኘው እስራኤል እንኳን ሁሉንም የኢራን ጥቃቶች ማቆም አልቻለችም። በዚህም ኢራን በእነዚህ ሀገራት የሚገኙ የአሜሪካ ወታደሪ ዞታዎችን ልታጠቃ ትችላለች ተብሎ ይጠበቃል።